ከ አምስት መቶ ስልሳ አራት በላይ የወላይታ ዲቻ ደጋፊዎች ከእስር ተፈተዋል። ዞን ፖሊስ የኢትዮጵያ ፌዴራል ፖሊስ እና የአዲስ አበባ ፖሊስ በወቅቱ የወሰዱት እርምጃ የከፋ ጉዳት እንዳይደርስ አድርጓል። በአዲስ አበባ ፖሊስ በእስር ላይ የነበሩ የወላይታ ዲቻ ደጋፊዎች መለቀቃቸውን የወላይታ ዞን ፖሊስ መምሪያ ያሳውቋል። በአዲስ አበባ ከተማ አስተዳደር ሰኔ 1 2017 ዓ.ም የዲቻ ደጋፊዎች በከተማ ውስጥ ተዘዋውሮ በፈጠሩት አለመግባባት ምክንያት የአዲስ አበባ ፖሊስ ከፌዴራል ፖሊስ እና ሌሎች የጸጥታ አካላት ጋር በመሆን በቁጥጥር ስር ካዋላቸው የዲቻ ደጋፊዎች መካከል በቂርቆስ ክፍለ ከተማ ፖሊስ መምሪያ ፖፑላሬ ፖሊስ ጣቢያ 245 ፣ ቦሌ ቡልቡላ 68 በየካ ክፍለ ከተማ አምሳ ልደታ ክፍለ ከተማ 201 የተጠረጠሩ የወላይታ ዲቻ ደጋፊዎች የወላይታ ዞን ፖሊስ መምሪያ ከኢትዮጵያ ፌዴራል ፖሊስ ና ከአዲስ አበባ ከተማ ፖሊስ ጋር በመነጋገር ከእስር እንዲፈቱ መደረጋቸው ተገልጿል። አጠቃላይ በተለያየ ክፍለ ከተማ የታሰሩ ከ564 በላይ የወላይታ ዲቻ ደጋፊዎች ናቸው ከእስር የተፈቱት። የዞኑ ፖሊስ፣ የኢትዮጵያ ፌዴራል ፖሊስ እና የአዲስ አበባ ፖሊስ የዲቻ ደጋፊዎች በከተማ ውስጥ በተለያየ ቦታ ተንቀሳቅሰው የፈጠሩትን ያለ መግባባት ለመፍታት በወቅቱ የወሰዱት እርምጃ የከፋ ጉዳት እንዳይደርስ ያስቀረ በመሆኑ ያስመሰግናል ብለዋል። አሁን ላይ ሌሎች የተወሰኑ በወንጀል ድርጊት ተጠርጥሮ ጉዳዮች በፍርድ ቤት ሂደት የሚገኝ መኖራቸው ተጠቁሟል። ሚኪንን ኬሚክታቦሬን ፎይንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ ያገኙ። ሰላም ቆዩልኝ።